ናታን ከዲያራ እናት ተገናኘው። ግን የተገናኙበት ስሜት በጣም ከባድ ነበር። እንግዲህ እሱ በጣም ፈርቷል። እሷም እንግዲህ እንዳሰበችው አይደለም። እሱም እንግዲህ ስራ አገኛለሁ ብሎ ነበር የሄደው ለምን መጣ ኸል ስትለው እንግዲህ አንድም ዲያራ ሰፕራይዝ ያረጓታል እንደዚያ አስቤ ከዚያ መለሰና ደግሞ እንዲወስ ኔ ምን አገባን ስንት ጓደኛ እያላ ስኒ ምን ቤት ነው ሲል በጣም ነበር ያለ ነገር። ሁለተኛ ደግሞ ባለፈው እንግዲህ ዲያራ ስራ አግኝተሻል ስራ እናት ትፈልግልሃለች ብሎ ነበር። ለሱም ነበረ ደግ የተፈጠረው ነገር ሌላ ነው። እሱም እንግዲህ ስልክ ደወለ። መለዲያ ላይ የት ነው ሲላት ውጭ ምልክት ማድኛ ይቸገር እንዴት በዚህ ሰዓት አታምሽኝ እንጂ ሲላት፣ ብቻ በጣም ከባድ ስሜት ነበረ። ወደ ኤፍዬ ስመጣ ደግሞ እንግዲህ ኤፍዬ ወደ ኤፍኤስ መጣ እንግዲህ ደግሞ ኮፍያውን እንግዲህ እንዳያቸዋትም በጣም ቀልጣፋ እና በጣም ደስ የሚል ፍሬ የምታሳይ ልጅ ናት። ከቤዛ ስልክ ደውላልኝ። ከቤዛ ስልክ ደውላ እንግዲህ በተደጋጋሚ ስልክ አላነሳችም ነበር ቤዛ። ከዛ በኋላ ያው በመጨረሻ ነሳችሁ እና ቤዛ ደግሞ ከጓደኛዋ ጋር እያወራች ነበር። ከዛ በመጨረሻ ስታነሳላት ብር ፈልጌ ነበር አለቻትኝ። እሷም ብላ እየተደነገጠ ነበር ግን በኋላ ሆኖ